እዮዋችሁ እስኪ አያምሩ በጌታ ወይ ከይን ያውጣችሁ። ቱቱ እሱማ እና ሜንታ ሜንታ ነው መስጠት እያለች ቆይ ሜንታ ለመስጠት ሁለት ሶስት ቀን ያስታፋል እንዴ ነው ወይስ ሜንታ ቦታ ይለያል? ማማሮ ማይጋድ ሲያምር ደግሞ ሁሉም ናፈቁኝ ሁለት ቀን አድሮ እንደዚህ ከናፈቁኝ እንደ ሳምንት ቢያድሩ እንዴት ሊሆን ነው ቆይ ኦ ማይ ጋድ እንደ በቃ እንዴ ሳቃ ሳቃቸው ጫወታቸው ቀልዳቸው ጭቅጭቃቸው ጭቅጭቃቸው ሰው ያም ሰው ይናፍቃል ጭቅጭቅ ጭቅጭቃቸው ሁሉ ነው የናፈቀኝ እንደ ወይኔ በምን በምን አይነት ቪዲዮ ልመጣው ይሆን ወይ

ከዚህ በኋላ እኔ ልዑል ፕራንክ አላረገውም በቃ እንዴ እንዴ እስከ መቼ ብቻ እኔ እኔ በጣም ላወራ ነበረ አልቻልኩም ፈራሁት እሱን እውነት በጣም ነው የተፈታተናችሁኝ ሁለታችሁ

እኔ እራሱ እቤት ነግረናቸዋል ምናምን አይደለም እኔ አንድ ነገር መናገር እፈልጋለሁ ይሄ ለተመልካቾቻችንም ማለት ነው ከጫት የሚገኝ ምንም ጥቅም የለም ከሲጋር የሚገኝ ምንም ጥቅም የለም ገብቶሀል ከመጠጥ የሚገኝ ይሄ በተለይ ቁማር የምታስተዋውቁ መጠጥ የምታስተዋውቁ ሰዎች በቃ በጣም አደብ ግዞ ስነ ስርዓት አድርጎ እህት ወንድም ይኖራቸዋል አሁን በተለይ በዚህ ሰዓት ህፃናቶቹ ሳይቀር እያጨሱ ነው እየቀሙ ነው እኔ ማስታወቂያ እየሰራው ወይ ምናምን ይሆናል አይደል? የምመክር ሰው ሁኛ አይደለም። እንደ ድሃ ሀገር እንዳለው ሰው እኛ የምንሰራበት ጊዜ እንጂ ጫት እና ያክል ሰዓት እንደሚወስድ ይታወቃል። ጫት የሚቅም ሰው ይጠጣል፣ ያጨሳል። ዕድሜውን ወጣትነቱን ሁሉ ነው የሚገድለው። ቤተሰብ ይበትናል። በጣም ብዙ ነገር ነው፣ ክራይስ ውስጥ የሚከተው ጭራሽ ደግሞ እንደኛ እንደ ድሃ ሀገር ልንሰራ ነው ይገባል እየመከርኩሻል ለማዋት ወይ እኔ ቢያንስ ለሚከታተሉ ሰዎች እንኳን አንደርስታንድ እንዲያደርጉት ያው ነገር ልንገር፣ ማርያም ነው ግን ሲጋራ በሽተኛ